አንድነት ዲጂታል ኢንስቲትዩት እንግሊዘኛ ቋንቋ በኦንላይን ፎር ኮምፕሊት ቢግነርስ ኤሌመንታሪ ፕሪ ኢንተርሚዲት ኢንተርሚዲት አድቫንስድ ለአንድ ሰዓት በሳምንት አራት ቀን በዚህ ስልክ ቁጥር 0911743326 ወይም ደግሞ 0944096100 በመደወል 1500 በወር ብቻ በመክፈል እንግሊዝኛን ቋንቋ ይማሩ። ሰላም ተማሪዎች እንዴት ናችሁ? ዛሬ ደግሞ መምህራችሁ በእምነት አንድነት ዲጂታል ኢንስቲትዩት ያዘጋጀላችሁን አንድ ትምህርት ይዤላችሁ መጥቻለሁ። እንግሊዘኛ ስታወሩ አንዳንዴ ይንቀጠቀጣል ድምፃችሁ። እንግሊዘኛ በደንብ መስማት ትችላላችሁ ወይ? ደግሞ ስትሰሙ ትረዳላችሁ ግን ስታወሩ ትቸገራላችሁ። አንዳንዴ ዋይል ስፒኪንግ ኢንግሊሽ፣ እንግሊዘኛ በምታወሩበት ጊዜ ችግር ያጋጥማችኋል ወይ ደግሞ ማውራት ያቅታችኋል ለሱ አንድ ሶሉሽን አንድ መፍትሄ ይዤላችሁ መጥቻለሁ። እሱም በደንብ ተከታተሉ። ከዩቲዩብ ውጭ ደግሞ በዙም ላይ መማር ከፈለጋችሁ ከታች ዲስክሪፕሽን ላይ ስልክ ቁጥር አስቀምጬላችኋለሁ። ደግሞ ብዙ መፍትሄዎች ከፈለጋችሁ ብዙ አስተማሪዎች ይህንን መፍትሄ ያቀርቡላችኋል። ኦንላይን ትምህርት አዘጋጅተንላችኋል። በየወሩ ከኛ ጋር መማር ትችላላችሁ። ከኛ ጋር በመመዝገብ ከታች ያለውን ስልክ ቁጥር በመደወል ታች የተቀመጠውን ስልክ ቁጥር ደውሉ፣ ተመዝገቡ፣ ተማሩ። አንድነት ዲጂታል ኢንስቲትዩት ስታንዳርዱን የጠበቀ ትምህርት ማንኛውም ቦታ ላለ ሰው በማንኛውም ሰዓት ላይ መማር ለሚፈልግ ሰው ማንኛውም እድሜ ክልል ውስጥ ላለ ሰው ይህን ትምህርት አዘጋጅተንላችኋል። በደንብ ተማሩ ተመዝገቡ። ወደ ዛሬ ክላሳችን እንሂድ። ዛሬ learn to speak english እንግሊዘኛ መናገርን ልመዱ። በጣም ትቸገራላችሁ። በጣም የሚያስቸግራችሁም ከሆነ ይህንን ነገር ዛሬ መፍትሄ እናገኝበት። ምንድን ነው? ብዙ ጊዜ እንግሊዘኛ ማንበብ ስንማር እንግሊዘኛ መናገር ስንማር እንግሊዘኛ መጽሐፍ ስንማር ሁሉም የራሳቸው ነገር አላቸው። ዛሬ እንግሊዘኛ መናገር ስንማር ምን እንደሚያስፈልገን ትንሽ ላውራችሁ። ዩ ር ቲንኪንግ ሶ ማች። እንግሊዘኛ በጣም ለምን እንደሚያስቸግራችሁ ታውቃላችሁ? ስታወሩ በጣም እያሰባችሁ ነው። እያሰባችሁ ለማውራት እየሞከራችሁ ነው። ዩ ር ቲንኪንግ ሶ ማች። ሁለተኛው ዩ ር ፎካሲንግ አ ሎት ኦን ግራመር ስናገር የትኛው ነው አባባል ትክክል፣ ቴንሱ ትክክል ነው ወይ ፓስ ቴንስ ፊውቸር ቴንስ፣ እነስን ሁሉ ፎከስ እያደረጋችሁ ነው። ስትናገሩ ግራመራችሁ ላይ ፎከስ እያደረጋችሁ ነው እንጂ የምትናገሩት ቃል ላይ አይደለም። ሶስተኛ ዩ ር ሰርችንግ ፎር ዋት ወርድስ ዩ ከን ዩዝ፣ ምን ቃል ልጠቀም ብላችሁ በማውራት የምትሞክሩበት ሰዓት ላይ በዛውም ሰርች እያደረጋችሁ እየፈለጋችሁ ነው። ስለዚህ ምን ያደርጋል? ይጋጫል ማለት ነው። ስለዚህ አንድ እዚህ ጋር አንድ የጻፍኩላችሁ ነገር አለ ምን ይላል ወን ዊ አር ስፒኪንግ ዜር ኢዝ ኖት ማች ታይም ቱ ቲንክ። ስንናገር ብዙም ለማሰብ ብዙ ጊዜ የለንም። ስለዚህ እየተናገርንና እያሰብን ስንቀላቀለው በተለይ ቢግነር ኢንግሊሽ ተናጋሪዎች ከሆንን ገና ጀማሪ ከሆንን በጣም እንቸገራለን። ስተርተር እናረጋለን። ስተርተር ምን ማለት ነው? ድምፃችን ይንቀጠቀጣል፣ ቃል እናጣልን። አውት ኦፍ ወርድስ ይባላል። አማን አውት ኦፍ ወርድስ፣ ቃል አጠረኝ። ስለዚህ ቃል ያጥራችኋል አንዳንዴ። ስለዚህ መናገርንና ማሰብን አንድ ላይ እያረጋችሁ ስለሆነ ነው። ዛሬ አንድ ሶሉሽን ይዤላችሁ መጥቻለሁ። ኖት ፓድ ይባላል ኖትፓድ፣ ደብተር። ሲምፕል ደብተር ላይ ምን ታደርጋላችሁ መሰላችሁ? ለርን መማር። እዚህ ጋ ሶሉሽኑ አለ። ለርን ኤቭሪቲንግ ባይ ቶፒክ ይላል እያንዳንዱን ነገር በርዕስ ተማሩት። ለምሳሌ ዛሬ ጠዋት፣ ዛሬ ጠዋት ከጓደኞቻችሁ ጋር ጊዜ የምታሳልፉ ከሆነ ኖትፓዱ ላይ ፍሬንድስ ወይም ፍሬንድሺፕ ብላችሁ ጻፉ። ምን ምን ልታወሩ እንደምትችሉ ጻፉት። ለምሳሌ ሃይ ኤቭሪዋን፣ ናይስ ቱ ሚት ዩ ወይም ደግሞ ሃይ ኤቭሪዋን ዌር አር ዊ ኢቲንግ ላንች፣ የት ነው ምሳ የምንበላው። ከጓደኞቻችሁ ጋር ልታወሩ የምትችሉትን ነገር ሁሉ ኖትፓዱ ላይ ጻፉት። ምንድን ነው የሚጠቅማችሁ? እያንዳንዱ በህይወት ላይ የምታሳልፉት ጊዜ እንዳለ ወደ እንግሊዝኛ የተረጎማችሁት ነው ማለት ነው። ጓደኛ የምታገኙ ከሆነ፣ ዛሬ ስራ የምትሄዱ ከሆነ፣ ባንክ የምትሄዱ ከሆነ ጻፉት ጻፉት። አሁን ደግሞ ኢንተርኔቱም ለኛ በጣም ክፍት ስለሆነ የምትፈልጉትን ሪሶርስ ማግኘት ትችላላችሁ። ስለዚህ ኖት ፓድ እያንዳንዱን ግን በቶፒክ ስለዚህ፣ ለምንድን እኔ መጽሐፍ የሚጠቅመን ካላችሁ፣ የሆነ ጊዜ ማውራት ስትፈልጉ ከጓደኞች ጋር ሆናችሁ ያ የጻፋችሁት ትዝ ይላችኋል። ስለዚህ ሰርች አታረጉም፣ አታስቡም፣ ትዝ ያላችሁን አምጥታችሁ ትናገሩታላችሁ። የጻፋችሁትን ነው እንጂ የምትናገሩት እያሰባችሁ፣ እዛው ጋር ግራመሩን ለማስተካከል አትሞክሩም። እዛ ጋር ለመናገር ገና እያስተካከላችሁ እያሰባችሁ ስትሞክሩ ድምፃችሁ ይንቀጠቀጣል፣ ይጋጫል፣ እንግሊዝኛ ማውራት የማትችሉ ይመስላችኋል ግን እንግሊዘኛ ትንሽም ሰው ሲያወራ መስማት የምትችሉ መተርጎ የምትችሉ ከሆነ እንግሊዘኛ ለማውራት ቀጣይ ስቴፕ ወደ ኖትፓድ መሄድ ማለት ነው። ወደ ደብተራችሁ የሄዳችሁ ለርን ኤቭሪቲንግ ባይ ቶፒክ፣ ቶፒክ ስጡት። ከላይ አንደኛ አንደኛ ቶፒክ። ስለዚህ ቶፒክ ስጡት። ፍሬንድስ፣ ዲነር፣ ላንች፣ ጎይንግ ቱ ስኩል፣ እንደዚህ ብላችሁ ተማሩ። ስለዚህ ተማሪዎች ዛሬ ያዘጋጀላችሁ ትምህርት ይሄንን ይመስላል። ከዚህ ውጭ ደግሞ ላይክ፣ ሼር፣ ሰብስክራይብ ማድረግ እንዳትረሱ። ለሰዎች ባካቸው ሼር አድርጉ። መማር ለሚፈልጉ፣ እንግሊዘኛ ማውራት ለሚፈልጉ ሰዎች ይህን ቪዲዮ ሼር አድርጉላቸው። የሚቀጥለው ክላስ ላይ እስክንገናኝ ሰላም ሁኑ።